ከቅርብ ጊዜ ወዲህ የቤት፣ የመኪና የቦታና መሰል ንብረቶች ዋጋ ሳይታሰብ ዋጋቸው እየወረደ መሆኑን የደረሰን መረጃ ያሳያል። የሪል ስቴት ቤቶች ዋጋ እየቀነሰ ሲሆን፣ ተሽከርካሪዎችም የሚሸጡበት ዋጋ እየወረደ ይገኛል። በሌላ በኩል ደግሞ ለትራንስፖርት አገልግሎት መኪና ለመግዛት ያሰባችው አዲስ አሰራር መዘርጋቱን ሰምተናል። በዚህ አሰራር መሰረት አነስተኛ ታክሲዎች ከስራ ውጭ ሊደረጉ መሆኑን አውቀናል። ከ11,000 በላይ ኢመደበኛ ነጋዴዎች በህጋዊነት መስራት የሚችሉበት ቦታ መለየቱን መንግስት ይፋ አደረገ። ከ11,000 በላይ ኢመደበኛ ነጋዴዎች በህጋዊነት መስራት የሚችሉበትን ቦታ መለየቱን የአዲስ አበባ ንግድ ቢሮን ያስታወቀው የቢሮ ምክትል ኃላፊ ጸጋይ ደበሌ እንደገለጹት ከሆነ ቢሮ ከ200,000 ብር በታች ካፒታል ያላቸውን ኢመደበኛ ነጋዴዎችን ወደ መደበኛ የንግድ ስርዓት ለማስገባት የተለያዩ የቅድመ ዝግጅት ሥራዎችን ሲሰራ ቆይተዋል። በዚህም በበጀት ዓመቱ 11112 የሚሆኑ ኢመደበኛ ነጋዴዎችን ወደ ህጋዊ የንግድ ስርዓት ለማስገባት 217 ቦታዎችን መለየቱ ተገልጿል። ባለፉት ሶስት ወራትም 600 የሚሆኑ ነጋዴዎች ኮንቴነርና ሼር ተሰጧቸው እየሰሩ መሆኑንና በርካታ ነጋዴዎችን በሂደት ላይ መሆናቸውን ተናግረዋል። ወደ ህጋዊ መስመር ማስገባቱ ግብር እየከፈሉ ከኢመደበኛ ነጋዴዎች ጋር እየተወዳደሩ ለሚሸጡ ነጋዴዎችም ሆነ ለአጠቃላይ ገበያ ስርዓቱ ያለው ፋይዳ ትልቅ መሆኑን ገልጸዋል። በሌላ በኩል ደግሞ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 ሰው ከማስወጣቱም ባለፈ አዳዲስ አስመጫዎችም ወደ ዘርፉ እንዳይቀላቀሉ እንቅፋት ይሆናል ብለዋል። በቂና ብቁ ባለሙያ በሌለበትና በቂ የመኪና መለዋወጫ ባልተሟላበት ሁኔታ ሁሉም አስመጫዎች የሰርቶ ማሳያና የጥገና ክፍል ወይም ጋራዥ ያቋቁሙ ቢባል እንኳን በቂ የመሬት አቅርቦት አይኖርም ሲሉ አስመጪዎቹ ተናግረዋል። የኤሌክትሪክ መኪና አስመጫዎችን ቅሬታ በተመለከተ ለጉዳዩ ምላሽ ለማግኘት ለትራንስፖርትና ሎጂስቲክስ ሚኒስቴር ጥያቄው ቀርበዋል። በሚኒስቴር መስሪያ ቤቱ የትራንስ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 እየገጣጠሙ መሆናቸውን የትራንስፖርትና ሎጂስቲክስ ሚኒስቴር ማስታወቁ ይታወሳል። በሌላ በኩል ደግሞ ለትራንስፖርት አገልግሎት መኪና ለመግዛት ያስባቸው አዲስ አሰራር መዘርጋቱን ሰምተናል። በዚህ አሰራር መሠረት አነስተኛ ታክሲዎች ከስራ ውጭ ሊደረጉ መሆኑን አውቀናል። በአዲስ አበባ የህዝብ ትራንስፖርት ታክሲ ላይ ለመሰማራት ቢያንስ 25 ወንበር ያላቸው መኪናዎችን መጠቀም ብቻ ፈቃድ እንደሚያሰጥ ተገልጿል። በመዲናዋ ያሉት ሰማያዊ በነጭ ኮድ ያንድ የህዝብ ማመላለሻ ታክሲዎች በአገልግሎት ብዛት በማ ማርጀታቸው መቀየር እንደሚገባቸው የአዲስ አበባ ትራንስፖርት ቢሮ ነው ያስታወቀው። ከወደ አንድ ታክሲዎቹ ከዚህ ቀደም ከ12 ሺህ የሚበልጥ ቁጥር የነበራቸው ሲሆን አሁን ላይ ደግሞ በተለያዩ ምክንያቶች ቁጥራቸው ወደ 4 ሺህ መውረዱን የትራንስፖርት ቢሮ ኃላፊው አቶ ያበባል አዲስ ገልጸዋል። አሁን ላይ ለመዲናዋ ገጽታ ብሎም ለነዋሪዎች ደህንነት ሲባል ታክሲዎችን መቀየር የሚያስፈልጋቸው ሲሆን፣ የተሽከርካሪ ባለቤቶቹ የተሽከርካሪ ቅያሪ ማድረግ እንደሚገባቸው ተናግረዋል። የመኪና ቅያሪ ለማድረግ መንግስት ውድድር በማመቻቸትና ከቀረጥ ነጻ በሆነ መንገድ ተሽከርካሪ እንዲያገኙ ድጋፍ እንደሚያደርግ አቶ ያብባል ጠቁመዋል። ከዚሁ ጎን ለጎን ደግሞ ወደ ታክሲ አገልግሎት መግባት የሚፈልጉ አካላት ከዚህ በኋላ ፈቃድ ለማግኘት ከ25 ወንበር በላይ ያላቸው መኪናዎችን እንዲሁም በኤሌክትሪክ የሚሰሩ መኪናዎችን በቅድሚያ ማሟላት እንደሚገባቸው የአዲስ አበባ ትራንስፖርት ቢሮ አመላክቷል። ከዚሁ ጎን ለጎን የትራንስፖርት ሚኒስቴር ያረጁ መኪናዎችን ከሀገር ውስጥ መንገዶች ለማስወጣት እየተንቀሳቀሰ መሆኑ የተነገረ ሲሆን በቅርቡ በኢትዮጵያ መንገዶች ላይ የሚገኙ ያረጁ መኪናዎችና የጭነት ተሽከርካሪዎች ከአገልግሎት ውጭ ሊሆኑ ይችላሉ ተብሏል። አዲሱ የትራንስፖርትና ሎጂስቲክስ ሚኒስቴር የተሽከርካሪ ልቀት ብክለት ቁጥጥር መመሪያ የግሪንሃውስ ጋዝ ልቀት መስፈርቶችን የማያሟሉ መኪናዎችን ቀስ በቀስ ከአገልግሎት ውጭ የሚያደርጉ የአስተዳደራዊ እርምጃዎችን ይዟል። አዲሱ መመሪያ እንደሚያመለክተው ማንኛውም አዲስ ወይም ያገለገለ ተሽከርካሪ አስመጪ፣ ሰብሳቢ ወይም አምራች ተሽከርካሪዎቹ የጋዝ ልቀት መስፈርቶችን ማሟላታቸው ቸውን ማረጋገጥና ለእያንዳንዱ መኪና የማረጋገጫ የምስክር ወረቀት መስጠት ይጠበቅበታል። ኃላፊዎቹ ሁሉም የነዳጅ ተሽከርካሪ ባለቤቶች ልቀታቸውን እንዲያስመረምሩና በስድስት ወራት ጊዜ ውስጥ የማረጋገጫ ሰርተፊኬት እንዲያገኙ አስታውቀዋል። በሌላ በኩል ደግሞ ከቅርብ ጊዜ ወዲህ የቤት፣ የመኪና፣ የቦታና መሰል ንብረቶች ዋጋ ሳይታሰብ ዋጋቸው እየወረደ መሆኑን የደረሰን መረጃ ያሳያል። የሪል ስቴት ቤቶች ዋጋ እየቀነሰ ሲሆን፣ ተሽከርካሪዎችም የሚሸጡበት ዋጋ እየወረደ ይገኛል። ባንኮችና መንግስታዊ ያልሆኑ የፋይናንስ ተቋማት ለንብረት ግዢ የሚሰጡትን ብድር በከፍተኛ ሁኔታ ቀንሰዋል። ይህም ገዢዎችን ከገበያው እንዲርቁ ማድረጉ ተነግሯል። ሌላኛው ምክንያት ደግሞ የካሽ እጥረት ሲሆን ባለው የገንዘብ እጥረት ከፍሎ መኪናና ቤት ሊገዛ የሚችለው የማህበረሰብ ቁጥር አነስተኛ በመሆኑ የእነዚህ ንብረቶች ዋጋ ማሽቆልቆሉ ታውቋል። ባለው የኢኮኖሚ ሁኔታ እርግጠኛ አለመሆንም ሌላው በምክንያትነት የተጠቀሰ ጉዳይ ሆኗል። በሀገሪት ውስጥ ያለው የሰላምና የፖለቲካ አለመረጋጋት ገንዘብ ገንዘብ ያላቸው ሰዎች ከንብረት ግዢ እንዲቆጠቡ ማድረጉም ተነግረዋል። በግብይት ስርዓት ውስጥ የታየው ለውጥ በአጠቃላይ የሀገሪቱ የዋጋ ንረት በመቶኛ ሲሰላ ዝቅ እንዲል ማድረጉም ነው የተገለጸው። ሰሞኑን ይፋ በተደረገው የመንግስት መረጃ መሰረት የዋጋ ንረት መውረዱ መገለጹ ይታወሳል። መንግስት የዋጋ ንረቱን ለማውረድ ያደረገው ጥረት ተሳክቶልኛል ብሎ ለመግለጽ እገዛ ካደረጉለት ምክንያቶች አንዱ እነዚህ ከፍተኛ ገንዘብ ይገላበጥባቸው የነበሩ ንብረቶች ዋጋቸው መውረድ ስለመሆኑ የሚገልጹ አሉ። ይህ የዋ ጋ ንረት መቀነሱን ይቀጥላሉ ለሚለው ጥያቄ ግን ምንም እርግጠኛ ሆኖ መናገር አይቻልም። በእነዚህ ንብረቶች ላይ ከሰሞኑ የታየው የዋጋ ቅናሽ ለገዢዎች መልካም አጋጣሚ ሊሆን ቢችልም የገንዘብ እጥረት በመኖሩ ህብረተሰቡ የሚፈልገውን ንብረት እንዲገዛ የተፈጠረለትን መልካም አጋጣሚ ለመጠቀም አላስቻለም የሚሉ ጥቂቶች አይደሉም። አንዳንዶች እንደለመዱት ንብረቶቹን ገዝተው እንደ እንደቀድሞ አትርፈን እንሸጣለን በሚል ቢንቀሳቀሱም በገዙበት ዋጋ ለመሸጥ ጭምር መቸገራቸው ታውቀዋል ከዚህ በፊት በሀገሪቱ ከነበረው የዋጋ ጭማሪ አንጻር በቤትና በመኪና ግብይት ዙሪያ እየታየ ያለው የዋጋ ቅናሽ አስገራሚ መሆኑን ብዙዎች ገልጸዋል። የመኪና፣ የመሬት የሕንፃ ዋጋ እየቀነሰ መምጣቱ ቢነገርም ህብረተሰቡ ለዕለት ከዕለት የሚፈልጋቸው ምርቶች ዋጋ በየቀኑ በመጨመር ላይ ይገኛል። የምግብና አንዳንድ መሠረታዊ የሚባሉ ምርቶች የዋጋ ጭማሪ አሁን ላይ አሳሳቢ ስለመሆኑ እንደ ማሳያ የሚነሳው የምግብ ዘይት ሲሆን ዓመት ባልሞላ ጊዜ ውስጥ ከ600 ብር በላይ ጭማሪ ማሳየቱን አውቀናል።